BYD በፒካፕ ተከሰተ ብላችሁ የእውነት ታምኑኝ ይሆን? እንደምትመለከቱት ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? አሁንም ቢሆን ሰለ መኪኖች ልናወራ እዚህ ተገናኝተናል። በሚደንቅ ሁኔታ በፒካፕ BYD ሻርክ 6 ተከስቷል ማለት ነው። እንደምትመለከቱት አስደናቂ ገጽታ ይዞ ዓለምን እያነጋገረ ይገኛል። የምትመለከቱት መኪና ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በሚያስደንቅ ሁኔታ በባንኮክ አንድ ትርኢት ታየ። የምትመለከቱት መኪና ቢዋይዲ ሻርክ 6 የብዙ ሰዎችን ቀልብ የሳበው ይህ መኪና ምን አይነት መኪና ነው? ስንት ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል? እያንዳንዷን ነገር የምነግራችሁ ይሆናል። የተከበራችሁ የቻናሌ ቤተሰቦች በተለይም በፒካፕ አማራጭ ኢትዮጵያ ውስጥ የነዳጅ መኪኖች ከተከለከሉ በኋላ ብዙ መኪኖችን በመንገድ ላይ እያየን አልነበረም። ምርቱን በጣም ዘቅተኛ ነው። ሃይብሪድ የሆኑና ኤሌክትሪክ ፉል ኤሌክትሪክ የሆኑ ፒክአፖች በጣም ትንሾች ናቸው ማለት ነው። አሁን ያንን የሚሰብር አዲስ መረጃ ነው የወጣው። እንደምትመለከቱት ቢዋይዲ ሻርክ 6 ኢንዱስትሪውን እያነቃነቀው ይገኛል ማለት ነው። ከዳይሜንሽኑ ሊጀምርላችሁ የዚህ መኪና ርዝመቱ 5457 ሚሊ ሜትር፣ ስፋቱ 1917 ሚሊ ሜትር፣ ቁመቱ ደግሞ 1925 ሚሊ ሜትር ሲሆን ደግሞ ዊል ቤዙ 3260 ሚሜ የሆነ ከመሬት ያለው ከፍታ እንደምትመለከቱት ለኢትዮጵያ መልክዓ ምድር በጣም ተስማሚ የሚባል መኪና ነው። በጣም ወድጀዋለሁ። ለፒካፕ አድናቂዎች ለእናንተ ጥሩ ዜና ነው። ሌላው የሚያስደስተው ነገር ምንድነው? መኪናው ፕለጊን ሃይብሪድ መሆኑ ነው። ፕለግኢን ሃይብሪድ ከዚህ በፊት በደንብ አድርጌ አብራርቻለሁ። ፕለጊን ሃይብሪድ ማለት በተሰኪ ሁኔታ ቻርጅ እየተደረገ እንደ ማንኛውም ኤሌክትሪክ ኢቪ ቻርጅ ተደርጎ መጓዝ የሚችል መኪና ሲሆን ደግሞ በዛም በኩል በነዳጅም መጓዝ የሚችል መኪና ነው። በሁለቱም መንቀሳቀስ ይችላል ማለት ነው። ፕለግኢን ወይም በሶኬት ፕለግኢን አድርጋችሁት ቻርጅ አድርጋችሁት በቻርጅ ብቻ መጓዝ ትችላላችሁ በአንድ በኩል ደግሞ በነዳጅ ብቻ መጓዝ ትችላላችሁ። ኢትዮጵያ ውስጥ በጣም ተመራጭ ከሆኑት የመኪና አይነቶች ፕለጊን ነው። ይህም የፕለጊን ሲስተም ደግሞ ቢዋይዲ ለመጀመሪያ ጊዜ ወደ ዓለም ያስተዋወቀው እንደሆነ ሁላችሁም የምታውቁት ጉዳይ ነው እኔም በተደጋጋሚ ዘግቤ ዋለሁ። ስለዚህ ቢዋይዲ በጣም በጣም የሚያስደንቅ መኪና ወደ ገበያ ይዞ መምጣቱ እኔ በጣም በግሌ አስደስቶኛል። በተለይ ለኢትዮጵያ ገበያ በጣም የሚገርም አማራጭ ነው ብዬ አስባለሁ ቢዋይዲ ሻርክ ሲክስ የተከበራችሁ የቻናል ቤተሰቦች ይህ መኪና የሚነጻጸረው በሚያስደንቅ ሁኔታ ከፎርድ ሬንጀር ጋር ነው። እንዲሁም የተሻለ ፐርፎርማንስ አቅም ያለው መኪና ሆኖ ተገኝቷል። የፎርድ ሬንጀር አድናቂዎች ዋጋውም ሆነ ዋጋው የተወሰነ ዝቅተኛ ነው። ነገር ግን ፐርፎርማንሱ ከፎርድ ሬንጀር ያነሰ አይደለም ማለት ነው። ሻርክ ሲክስ በጣም አስደናቂ መኪና። የቀደመው ሻርክ ሲክስ በሜክሲኮ አውስትራሊያ፣ ብራዚል እና የተለያዩ ሀገራት ለሽያጭ የቀረበ መኪና ነው። አሁን ግን በቅርቡ ወደ ኢትዮጵያ እንደሚገባ እየተጠረጠረ ይገኛል። ይህ መኪና ከገባ የፒካፑን ኢንዱስትሪ ይቆጣጠረዋል ተብሎ ይታሰባል። በጣም ፐርፎርማንሱ ለኢትዮጵያ መልክዓ ምድር ጸዴ የሚባል መኪና ነው። ፒካፕ ለምትወዱ ሰዎች ይህ የሚገርም መረጃ ነው። የተከበራችሁ የቻናሌ ቤተሰቦች ሰዎች፣ የዚህን መኪና ተፎካካሪ ፎርድ ሬንጀር የተወሰነ ስፔሲፊኬሽን ላጋራችሁና ለማነጻጸር ይመቸናል ማለት ነው። ኢንጂኑን ስንመለከት በስታንዳርዱ 2.3 ሊትር ኢኮቦስት ፎር ሲሊንደር የሚባል ሲሆን፣ ኦፕሽናል የሚባለው ደግሞ 2.7 ሊትር ኢኮቦስት v6 ኢንጂን ተገጥሞለታል። ራፕቶር የሚባለው ደግሞ 3.0 ኤል ኢኮ ቦስት V6 ኢንጂን የተገጠመለት በጣም ትልቅ መኪና ነው። ይህ መኪና ትራንስሚሽኑ ባለ አስር ስፒድ አውቶማቲክ የሚባል ሲሆን ብዙ ትሪም ሌብሎች አሉት። XL፣ XLT፣ ላሪያት፣ Raptor ይባላሉ ማለት ነው። እነዚህ አራቱ ትሪም ሌብሎች ናቸው። ድራይቭ ትሬኑን ስንመለከት 4x2 አለው፣ 4x4 አለው፣ ወይም ሬር ዊል ድራይቭ አለው፣ 4 ዊል ድራይቭ አለው ማለት ነው። ሰስፔንሽኑ ስንመለከት ደግሞ ኢንዲፔንደንት ፍሮንት ሰስፔንሽን ኤን ሊፍ ስፕሪንግ ኢን ሬር የተገጠመለት ሲሆን ብሬኩ ደግሞ ፎር ዊል ዲስክ ብሬክ የሚባል ነው። ወይም አራቱም ዲስክ ብሬኮች ናቸው። ኤቢኤስ በትክክል የተገጠመለት መኪና ነው ማለት ነው። ሴፍቲ ፊውቸሮች ፉል የሆነ የተለያዩ በጣም የሚገራርቡ ፊውቸሮች የተገጠሙለት መኪና ነው። ሁለት ፐርማነንት ማግኔት ሲንክሮናዝ ኤሌክትሪክ ሞተር ተገጥሞለታል በጣም በሚያስደንቅ ሁኔታ የተከበራቸው የቻናል ቤተሰቦች ሁለቱ ሞተሮች አንድ ላይ በመቀናጀት 321 ኪሎዋት ማለትም 430 ሆርስ ፓወር ማመንጨት የሚችሉ ሲሆን ቶርኩ ደግሞ 650 ኒውተን ሜትር ነው። በጣም ትልቅ ቶርክ አለው ማለት ነው። ለኛ መልክዓ ምድር ጸዴ የሚባል ነው። ከ0 አንስቶ 100 ኪሎ ሜትር ፐር ሃውር ለመጓዝ 5.7 ሰከንድ ብቻ የሚፈጅበት ሲሆን ዋይቱ ደግሞ 2710 ኪሎ ግራም ነው። በዚህ ፕለጊን ሃይብሪድ መኪና ላይ 29.58 ኪሎዋት አወር ብሌድ ባትሪ የተገጠመለት ሲሆን አጠቃላይ በኤሌክትሪክ እና በነዳጅ 800 ኪሎ ሜትር መጓዝ ይችላል ማለት ነው። 800 ኪሎ ሜትር ማለት በጣም ጸዴ የሚባል ነው። በተለይ ፐርፎርማንሱ አሪፍ ስለሆነ መኪናው እንግዲህ በፒካፕ ደረጃ ጸዴ የሚባል ነው። ውበቱን ደግሞ እንደምትመለከቱት ነው። ፊት ለፊቱ በጣም ያምራል። በነገራችን ላይ መኪናው የመጀመሪያው ፒካፕ ወይም የኤሌክትሪክ ፒካፕ አይደለም። ነገር ግን በጣም በአስደናቂ ሁኔታ በውበትና በፐርፎርማንስ ግን የሚስተካከለው እስካሁን አልተገኘም ማለት ነው። ይህ መኪና እንግዲህ ሶስት አይነት ትሪም ሌብሎች ያሉ ሲሆን አልትራ የሚባለው ፎር ዊል ድራይቭ ነው። ፕሮ የሚባል አለ፣ ሲንግል ካብ የሚባል በሲንግል በደብል እንዲሁም በፎር ዊል ድራይቭ የቀረበ አማራጭ አለው። ትሪም ሌቭል ለምንድን ነው የሚጠቅመው የሚለውን ነገር በደንብ እንድትረዱልኝ፣ ትሪም ሌቭል በተለያዩ የዋጋ አማራጮች ሰዎች በቀላሉ ይህንን መኪና እንዲያገኙ የሚያደርግ አንድ ሲስተም ነው እንጂ ሌላ የተለየ ነገር ኖሮት አይደለም። በቱ ዊል ድራይቭ እና በፎር ዊል ድራይቭ ሲመጣ ባይ ዲፎልት ቱ ዊል ድራይቭ ዋጋው ይቀንሳል ማለት። ስለዚህ ዋጋውን ቀንስ ያለ የሚፈልግ ሰው ካለ ባለ ቱ ዊል ድራይቭን ይገዛል። ከፍ ያለውን መግዛት የሚፈልግ ደግሞ ባለ ፎር ዊል ድራይቭን ይገዛል። እንደዛው በፊውቸርም በተለያዩ ነገሮች ትሪም ሌብል ሊኖራቸው ይችላል። ይህ መኪና ሁሉም ቨርዥኖች ወይም ሁሉም ትሪም ሌብል ፕለጊን ሃይብሪድ እንደተገጠመለት ተነግሯል ማለት ነው። በጣም የሚያስደንቅ ነው። ግን ካፓሲቲያቸው የተለያየ ነው። ሁሉም በሚባል ሁኔታ እንግዲህ 2.0 ሊትር ቱርቦ ቻርጀር ፔትሮል የሆነ መኪና ሲሆን 182 ኪሎዋት ወይም 244 ኤችፒ ከዚህ አንስቶ እስከ 380 ኒውተን ሜትር ቶርክ ያለው የሚያስደንቅ ፐርፎርማንስ ያለው መኪና ነው። አቅሙ የሚወሰነው እንደ የትሪም ሌብሉ የተለያየ አቅም እንዳለው ሁላችሁም ትገነዘቡኛላችሁ ብዬ አስባለሁ። ስለ መኪና ጀማሪ ሆናችሁ ካላችሁ ግን እንደ የትሪም ሌብሉ መኪናውም የተለያየ አቅም አለው። የኤሌክትሪክ ሞተሩ ደግሞ ዴሊቨር የሚያደርገው 79 ኪሎዋት ሲሆን፣ ማለትም 106 ኤችፒ ሆርስ ፓወር ነው ማለት ነው። ቶርኩን ስንመለከት 268 ኒውተን ሜትር ቶርክ የተገጠመለት ሲሆን ወይም ማመንጨት የሚችል ሲሆን፣ በአጠቃላይ ዋጋውን እነግራችኋለሁ። ሁላችሁም ትደመማላችሁ። የተከበራችሁ የቻናል ቤተሰቦች ሁላችሁም የዚህን መኪና ዋጋ ማወቅ እንደፈለጋችሁ ምንም ጥርጥር የለኝም። ከ33200 ዩኤስዲ ወይም የአሜሪካን ዶላር እስከ 40900 ዩኤስዲ ወይም የአሜሪካን ዶላር እየተጠራ ይገኛል ማለት ነው። ሀይ ሌቭል የሚባለው ትሪም ሌቭል ደግሞ እስከ 50ሺ የአሜሪካን ዶላር ይደርሳል ማለት ነው።